እንኳን በወገቤ እኔ በዚህ በጭንቅላት ተሸክሜ ያሳድግለታል። እንግዲህ ነፃነት ፋይል አወጣው ብላ ቪዲዮ ኮል ያወሩበትን እና የተዝናኑበትን አምጥታ ፖስተች። ናችሁ ያለው ውድ ቤተሰቦቼ ካላያችሁ ብዬ ነው፣ እንድታዩ እየነገርኳችሁ ነው። እና የአብርሽ እናት እንግዲህ እንኳን በጀርባዬ በጭንቅላቴ አሳድግለታለሁ ልጁ አለች። አቤት በባል ቤተሰብ መወደድ! ሩታዬ ታየ። ሩታዬ ሩታዬ፣ እነድበድያው ላይክ ሼር ሰብስክራይብ አደርጎ እናንተ ሰባት ሺህ ተጠግተናል። አስገቡኝ ማለት ነው። አስገቡኝ እንዳልራገም እርግማኔ እንዳልጀምር እና ለማንኛውም ነፃነት በአንቺ ቤት እኳ አንቺ ማለት ነው። ቪዲዮ አወጣሽ እና ፎቶ አወጣሽ። በቃ በአንቺ ቤት ፋይል አውጥተሻል። የኔነት የኔነት፣ ተሳስተሻል እኮ የተበላቁ በይ። እኛ እኮ ዶማ አደለንም። እስከ ዛሬ የት ነበርሽ ነው የኛ ጥያቄ። እስከ ዛሬ የት ነበርሽ? ሽማግሌ ሲላክ ቡታጀራ ውስጥ ነበርሽ። ያ ሁሉ ሲደረግ ነበርሽ ቡታጀራ ውስጥ። በዛ ላይ ደግሞ ጎረቤት ነን። ያ ሁሉ አጠቃላይ ያለው እዛው በዛኑ ቁጭ ያለው ትንሽ ከተማ ናት፣ እንተዋወቃለን ስለዚህ፣ የዛን የት ነበርሽ ነው የእኛ ጥያቄ። ኔ እናተ የት ነበርሽ? እኔ ፖሊስ ጣቢያ ሄጄ መክሰስ አቅቶኝ ከሳሺ እንደ ከሳሺ እኔ ፍቅረኛ የነበረ ከዛ በኋላ በዚህ በዚህ ሁኔታ አልተስማማንም ሌላ ሚስት አገባበ። ይህንን እኮ ነገሩ ተጠምጥሞ የሚመጣው አንቺ ጋ ነው። እንዲህ ያልተስማማችሁበትን ነገር ግልጽና ግልጽ ነው። ታዲያ ዛሬ ላይ ተነስተሽ እናንተ እናንተ ኢሞ ቪዲዮ ኮል ሲወራ እንዴት ነው የሚቀረጸው? ሰው ኳ አለብኝ ብሎ ቅርጽ ያስቀምጣል። የምሬ ቅርስ ነው የሚባለው? ቅርስ አዎ ቅርስ ያስቀምጣል። እናንተ እኔ ኳ አዲስ ነገር አላስቀምጥም። እንኳን እንደዚህ አይነት ነገር ፎቶ ራሱ ቢላክልኝ የሆነ ጊዜ ላይ ይደለታል። ማን እንደሚደልተው ራሱ ማውቀው ታሪክ የለም ማለት ነው። እሱም ላኩ ሲባሉ ሀገር ቤት ወይ በሁለት ወር ወይ በሶስት ወር አንድ ፎቶ ለዛውም፣ አጣሙ አበላሽተው ይልካሉ ማለት ነው። እሱም አይቀመጥም ይይተፋል። እናንተ አንቺ አሁን ስንትና ስንት ጊዜ ለዛውም ትንንሽ ልጆች ነበራችሁ፣ በተለይ አብርሽ በጣም ትንሽ ልጅ ነበረ እና እንዴት አድርገሽ ነው የቪዲዮ ቀረጽሽ አስቀመጥሽ? እንዴት አስቀመጥሽ? እንዴት ቀረጽሽው? ሰው እኮ አለብኝ ብሎ ስራውን ይሰራል። የምሬ ነው የምላችሁ ጋይስ። በሆነ አጋጣሚ ከተለያየን ይሄ ነገር ፖስትና ህዝብ ዘንድ እንዲጠላ አድርጋለሁ ብላችሁ ማታሴሩት ሴራ የለም፣ ነገር ግን የሚሳካ ነገር አይደለም። የኔ ውድ ነገር ተበልቶሻል ያኔ የተበላቁብ ነው የያዝሽው፣ አሁን ላይ እና ወደ ራስሽ ብትመለሽ ምን ይመስልሻል? የኔ እናት ምን ይመስለኔ እኮ አሁን እሱ ሀብትና መኪና ስላለው ወይም ደግሞ ታዋቂ ስለሆነ ብር ስላለው ገንዘብ ስላለው ለእሱ ልታዳሉ ትችላላቸዋል። ማንም ሰው ሀቅ ካለው እውነት ለመናገር እኔ ከሀቅ ጎን ቆማለው ማለት ነው። የትኛውም ሰው ሀቅ ካለው ማለት እኔ ሀቅ ያለው እና ብርሽ ጋ ነው ወይም ደግሞ ሩታ ጋ ነው ብዬ አደል የቆንቆኝ ሀቅ ስላላቸው ነው። አንቺም ደግሞ ሀቅ ሲኖርሽ ሀቅ ላይ ነው የምቆመው። የውድ ቤተሰቦች ቅርታ አደርጎልኝና ና ሀቅ ካለው ሰው ጋ ነፃነት ቅ ሀቅ ቢኖራ ትቆምልሽ ነበረ። ነገር ግን የለሽም ምክንያቱም ተነጋግራቸው የጨረሳችሁት ጉዳይ ነው እንደ አታቃጥሉን ደግሞ አታሰድቡን እንዲ አታሰድቡን ቡታጀራ ውስጥ ወንድ የለም ወይ ወንድ ጠፋ ወይ የወንድ ጥረት እኛ የወንድ ጥረት የለብንም ውድ ቤተሰቦቼ እኔ ሼር አድርጉልኝ የምሬ ነው የምላቸው የወንድ ጥረት የለም እንዲሁም ወንድ ሞልቶ እንደ ደንብ ጠይቋት ስንት አወራት ሴቱ ጠቅላላ አረብ ሀገር ነው እዚ ጎረምሳ ብቻ ነው ያለው ቡታጀራ ውስጥ አለች እንደ አልሰማችሁም ጋር ባለፈው የምሬ ነው የምላቸው ሴቱ ጨርሶ አረብ ሀገር ጨርሶታል ወንዱ ነው እዛ ጎረም ሳ የሞላው ማለት ነው። ስንትና ስንት መለሉ የመሰሉ ቆንጆ አለው። አንዳንዶቹ ስራ ባይሰሩም የሆነ ፍሪዛ ፈርዘው የሚዞሩም አለው። እኔ አላውቅም አላየውም ባይኔ ሲባል ነው የሰማሁኝና ሞልተዋል። ታዲያ ምን ነው ባለ ትዳር ላይ ፍጠጥ ማለትና መንጠልጠል ተገቢ ነው ብለሽ ታስቢ ያለሽ? በዛ ላይ ደግሞ ከዚህ በፊት የት ነበርሽ? ደግሞ ይሄንን አሳማኝ ወይም ደግሞ ህዝቡን ያሳምነዋል ብለሽ እየለፋሽ ነው ያለሽው። ነገር ግን ያለፈ ታሪክ ነው በሚለው ወስደ ነዋል። እኛ ደግሞ ምንም ማድረግ አንችልም። በዛ ላይ ደግሞ ሀቅ ቢኖርሽ ያለፈ ታሪክ ራሱ ሆኖ ሀቅ ቢኖርሽ ከሀቅ ጎን እንቆማለን። እኔ የትኛውም ሴት ሀቅ ሲኖራ ትቆምላታለሁ። ነገር ግን የኔ ውድ ሀቅ የለሽም። ከተለያያቸው ቆይተዋል። የተለያያቸውበትን ነገር ግልጽና ግልጽ ነው እና ምንኝ ምን እናድርግኝ? ሩታዬ አብርሽን ፍቺውና ውጪ ከቤቱ እሷ ትግባ፣ እንበለው እንደዛ እንበለው። ወይ መክሰስ አቅቶኛ አይደለም ያልሽ። ከዛ ሺ የምሬ ነው። ከዛ ሺ ያው ቡታጀራ መጥተዋል እና ሁኔታው ጋ ሳየው ሳመዛዝ ነው ማለት ነው። ሁኔታ ወደ ምናምን እንዲህ የሆነ ጥምጥም ዙሪያ እንዲህ ምናምን ተጠማጥሞ የሚመጣ ነገር አለ ከዚህ በፊትም እና እንደዛም እየገመትኩ ነው። ወደ እንደ ድራማ አይነትም እየገመትኩት ነው። ነገር ግን ታለቃቅሳለች እያለቃቀሰች ነው። ረጥ እና አንደኛ እኛ ንጋስ እኛን አታሰድቡ። በቃ እኛን አታሰድቡ። ወንድ የለም የወንድ ጥረት አለባቸው ብታጀራ ሴቶች ሲባል እኛ መስማት አንፈልግም። እናንተም ደግሞ የወደ ኋላ ህይወት ይኖራቸዋል። ትነፋረቃል ነፍራቃ ምድራ ነፍራቃ ትነፋረቃለች ትነፋረቃለች ምድራ ሰጌጤ አፈር ብሎ አፈር ያስብላችሁ። የምሬን ነው ምላችሁ። አፈር ብሎ አሁን የነጌ ህይወት አይኖራችሁም። ነጌ ልጅ አወልዱም። ኧረ ነፃነት እንደቀስ ብለሽ ደጊ፣ ይኸው ሰብስክራይብ ሽ እዛው ተኝቶ ነው ያለው። እንደዚህ እንዳለቀስሽ ወይም ደግሞ አብርሽን ስሙን እንዳጠፋሽው አይነት ቢሆን እኮ የትና የት በደረሰሽ። የምር ጥሩ ነገሩን አንስተሽ መተሽ ቢሆን ኖሮ ይሄን ሰብስክራይብ ተደርገሽ ነበረ። ጅል፣ የምር ጅል ናቸው አንዳንድ ሴቶች። ተጃጅላችሁ ሞታቸዋል የለም እና ለማንኛውም የአብርሽ እናት እንግዲህ ምን እያለች ነበረ፣ እንኳን በጀርባይ በጭንቅላቴ ተሸክሜ አሳድግለታለሁ። እናንተ በጣም ደስ ብሏቸዋል። እኔ ባለፈውም ተናግሬያለሁ። እና የእንኳን የሩታዬ ቤተሰበሉ፣ የናብርሽ ቤተሰበሉ በጣም ነው ደስ ያላቸው የነበረው። በነገራችን ላይ የሩታ እናት እራሷ አልቀሳለች። የምር የመጨረሻ ልጅ ናት ብላ ማለት ነው። እና በሰላም ብቻ ብቻ የእሷ ሁድ ልጅ ይዛል ብዬ አላሰብም። ብቻ ብዙ ነገር እያለች ነበረ ማለት ነው፣ የኔ ማር እና በሰላም ይገላግልሽ የኔ ውድ በዛ ላይ ደግሞ ትንሽ ናት እያለች ነበረ ማለት ነው። ሁላችሁም እንግዲህ አግብታችሁ ለመውለድ ያብቃችሁ። እዚህ ስደት የማለም ያላችሁ ሀገርም ያላችሁ ያልተጋባችሁ ተጋብሆን። የዛሬው ሰርግ እኮ ጋይስ እንትኑ ቀረ እኮ ቪዲዮ ማለት ነው። ለምን እንዳልወጣ አላውቅም እኔ ካልወጣ ቪዲዮ ማለት ነው። ጋይስ እኔ እናገራለሁ። ማን እንዳገባ የማን ሰርግ እንደነበረ ይመስለኛል፣ ግን ቪዲዮ ራሱ ያለ አይመስለኝም። እና እሱም ደግሞ በጊዜው እነግራችኋለሁ። የምሬን ነው የምላችሁ። እነግራችኋለሁ ቪዲዮ ካልተፖሰተ ካልተፖሰተ ከቀረ እነግራችኋለሁ ማለት ነው። ዝም አለ ትላላችሁ እኔ የወሬ ምንድነው አመላላሽ ነኝ። እኔ አመላላሽ ማለት ነው። እኔ ደግሞ አንዳንድ ሰው ስለሚያናድደኝም ደግሞ እናገራለሁ እና እነግራችኋለሁ ላችኋለሁ። ሰርጉ ግን አልፈዋል። ትላንትና ነበረ። ነጻነትም ያው ከሰርጉ እናንተ የሰርጉ ቀን ነው እንደ ብቅ ያለችው ትላንትና። ሰርግ አልሄድሽም? እንዳጅ ልጅ ሰርግ አልሄድሽም? እንደ ጎረቤት እኮ ናችሁ። ለምን አልሄድሽም ሰርግ ምን ችግር አለው? ደርሰሽ አትመለሽም ነበረ ወይስ ደርሰሽ ከመለስሽ ከተመለስሽ በኋላ ነው ቪዲዮን የለቀቅሽ? ያው ግን ሩታ በመጥፎ ማንሳት አልነበረባትም። ሩታ እየከፈላት ነበረ እየሰራች የነበረችው ማለት አልነበረብሽም። የምር በጣም ነው የምታስጠሉት። እሺ በዛ ላይ ደግሞ እኛን እያሰደባችሁ ነው። እኛ እኮ እያፈርን ነው አሁን በእናንተ ማለት ነው። እንዴ በስንቱን እንፈር እንዴ? በስንቱን በስንቱን እንሸማቀቅ? እረተው በህግ አምላክ የሆንባችሁ እንደ እኛ ሀገር ወንድ ሞልቷል ጋይስ። እነሱ ናቸው የእኔ አብርሽ የያዘው ዳይመንድ መሰለኝ። እኔ የሚንጠለጠሉት የምሬ ነው ማለት ጡልጡል ይላሉ። ጡልጡል ሊያደርጋችሁና ስትነፋረቁ ትመጣላችሁ። ተበታላችሁ። ያነፋርቅ ነገር ያነፋርቅ። እንድሜ ልካችሁ ስትነፋረቁ ስትነፋረቁ ኑሮ አሁን አብርሽ ራሱ ታያላችሁ፣ ይመልሳል። ሲቀጥል ደግሞ ሌላ ወሬ የሚያመላልስና ነገር የሚያቀሳስር አለ። እሱም ደግሞ እግሩን ሰብሮ በጣልልን በዛው ማለት ነው። ግን ወደ ኋላ ሚል አይመስለኝም ልጁ። ታያላችሁ፣ በተግባር ነው የሚያሳያችሁ፣ ምክንያቱም ጥሩ ስላልሆነ። እንዴ እስከ መቼ ድረስ ነው የሰው ሕይወት የሰው ሚስጥር ራሱ እንደዚህ አደባባይ ላይ ለሰው የሚያስረክብ የትኛው ሰው ነው? እና የእነሱ ቤት ሚስጥር እኮ ምንም ነገር አልቀረን ጋይስ፣ ምንም ነገር ከድሮ ከልጅነታቸው ጀምሮስ ከዛሬ ካሉበትን ድረስ ምንም አይነት ሚስጥር አልቀረም። አልቀረሙ በጣም ነው ያሰራጨችው ያች ልጅ ማለት ነው። የሆነች ልጅ ቅድም ራሱ ተናግር ያለው እና እና ደከመኝ፣ እናንተ ለፍልፌ ለፍልፌ የምሬ ነው ምላቸውና ነጻነት ይሄ እንትን አይደለም የኔ ናት። ምንድ ነው ፋይል አይደለም? ይሄ ፋይል ነው ብለን አንወስደውም እንዴ እናንተ። ቅርጽ ቅርስ ቅርስ ቅርስ። ሰላም ሆኖልኝ ውድ ቤተሰቦቼ።